ትንሽ አከራካሪ ስለሆነው ስለ ቲክቶክ አዋርዱ ስለ ዩቲናስ እና ስለ አዶናይ አንዳንድ ነገር እንናለን። ዩቲናስ እና አዶናይ አሁን ላይ በጣም የተራራቀ የቮቲንግ መንገድ አለ። ነገር ግን ዩቲናስ አሁን የተንቀሳቀሰች ነው። ግን እስኪ አዶናይ ና ዩቲናስ በኮንቴንት ይለያያል ወይ ደግሞ ካታጎሪው ትክክል አይደለም ብዙ ሰዎች እያሉ ነው። ግን የዓመቱ ምርጥ ቲክቶከር ከሆነ የተፈለገው ምርጥነት ከኮንተንት ለየት ያለ የራሱ የሆነ ነገር አለ። ኮንተንትም ራሱ የሆነ ደግሞ ኮንተንት ማለት ራሱ ድራማን ብቻ የሚያካትት ነገር አይደለም። ከዛ ውጭ ግን በየአመቱ አዋርድ መብላት አለባት ብለን ድምፅ የምንሆንላት ናት ዩቲ። እስኪ እንቅስቃሴያቸው ምን ይመስላል የምለውን እንመልከት። ዩቲናስ በቲክቶክ አምስት ዓመት ቆይታለች። ዘጠና ሰባት ቪዲዮዎችን አፕሎድ አርጋለች። ዘጠና ሰባት ቪዲዮዎችን አፕሎድ አርጋለች። አዶናይ ከሁለት ዓመት ከግማሽ የበለጠ የቲክቶክ ዕድሜ የለውም። ከ1900 በላይ ቪዲዮችን አፕሎድ አድርጓል። ዩቲናስ አምስት ምርጥ ምርጥ የተባሉ ሾርት ሙቪዎችን እዚህ ቲክቶክ ላይ አስተማሪ የሆኑ አዝናኝ የሆኑ ቢደገሙ የተባሉ ብዙ ሰዎች በቃ ኮመንት ስትገቡ ሌላ ታሪክ የሚፈጥሩ አምስት ሾርት ሙቪዎችን በትልቁ አምስት ሾርት ሙቪዎችን ራሷ ክሬት አደረገቻቸውን ጭናለች ነገር ግን አምስት ሾርት ሙቪዎቹ ራሷ ክሬት አድርገችው ሲሆን፣ ልብሲንግ የሰራችው የተለያዩ በጣም አሜዚንግ የሆኑ ስራዎች እንዳሉ ነው። አዶናይ ደግሞ ዲቻ ቮይስ የተባሉ የወላይታ ልጆችን ልስትሮ ከሚጠርጉበት ቦታ አንስተው የራሳቸውን ቲክቶክ አካውንት ከፍቶ አልብሶ አብልቶ አጠጥቶ ከራሱ ጋር ሆቴል እያኖራቸው ለግጀሪ የሆነ ላይፍ ሰጥቷቸዋል። ዩቲናስም በዚህ አትታማም። የቆሼ ልጆች የሚል አካውንት የከፈቱ ልጆች ጋር ቦታው ላይ ተገኝታ ቁጭ ብላ ከነሱ ጋር ሰዓት ጻፋችሁ ስትበላ እና ስትጠጣ የሚያሳይ ቪዲዮ ስትሰራ እናቃለን። ዩቲናስ ያ ብቻ አይደለም። ዩቲናስ በአንዳንድ አጋጣሚዎች እርዳታ እንቅስቃሴ ያሉ ቪዲዮችን ስትሰራም እናቃታለን። ዩቲ ሰውን አረዳችም አይደለም። አዶናይ ከዚህ የተሻለ ምን አለው ብለን ስናስብ አዶናይ ከራሱ ህይወት ተነስቶ ማኖ ወንዶቹ ወጣት የነበረበትን መጥፎ ሱስ ወይንም ሴጋ ያለ እሱ የሚጠራውን ነገር ሰዎቹ እንድተው ራሱን አጋልጦ እኔም አለብኝ በማለት ሁላችን ስንናገረው ነጻ የምንወጣው በማለት በሰዓቱ በጣም መነጋገሪያ የሆነ ወይንም ስም እስኪወጣለት የሚያደርስ ነገር ወጣትን ሀይ ለማለት አድርጓል። አዶናይ ከዚህ በፊት ከኢትዮጵያ በወጣት ሰዓት የገጠማቸው ነገሮቹ ወጣቱን እንዳይገጥማቸው ለማለት ብዙ ሞክሯል። በጣም ደግሞ የሚታወቅበት ትሬንዱ ስግጥፍ ምስ በሚለው ትሬንድ ብዙ ልጆችን ወደ ሶሻል ሚዲያ አምጥቷል። ብዙ ልጆችን ቲክቶከር አድርጓቸዋል። ዲቻ ቦይስን ከ190ሺ በላይ ተከታይ እንዲኖራቸው አድርጎ ስራ ሰጥቶ እንትን ብሏል። አሁን ዩቲናስ በኮንቴንቷ ወይም በድራማቲክ ትልቅ ቦታ የያዘች ቢሆንም ካታጎሪው ግን አሁን ሀሳቡ ወይም ካታጎሪው ቲክቶከር ክሪኤት ኦፍ ዘይርስ ከሆነ ቲክቶኩን በአመት ውስጥ ክሬት አድርጎ የተጠቀመ ሰው በአመት ውስጥ ቲክቶክን በዚህ አመት ውስጥ ቲክቶክን በአሪፍ መንገዱ የተጠቀመ ሰውን ለማየት ነው። አምና እንደምታውቁት በዚህ ዘርፍ ኢላ በልቷል። ከዛ ደግሞ በክሬቲቪቲ ትሳይ በልቷል ምናምን እያለ እያለ መጥቷል። ስለዚህ ዩቲ አምናም ይገባት ነበር፣ አልበላችም። ዘንድሮ ግን ይገባት ነበር፣ ግን አዶና የመጣበት አመጣጡ በጣም የሚያስፈራ ነው። ከኋላ ተነስቶ በብዙ ነገር ነው የቀደማት። ዩቲ 2.3 ሚሊዮን ተከታይ ስኖራት 28 ሚሊዮን ላይክ በአምስት ዓመት ውስጥ አግኝታለች። አዶናይ ግን 26 ሚሊዮን ተከታይና 96.3 ሚሊዮን ላይክ በሁለት ዓመት ውስጥ አግኝቷል። በዚህ ሁለት ዓመት ውስጥ ይሄን እንቅስቃሴ ማለት እንኳን ሰው ቲክቶኩን በዚህ ሰዓት ላይ እንደ ደኝነት በቲክቶክ እራሱ ብንሄድ ይህ አዋርድ የሚገባው ለአዶናይ እንደሆነ ያሳያል ማለት ነው። ይሄ ማለት አዶናይ ቲክቶክ ላይ በጣም አክቲቭ ነው ማለት ነው። ዴሊ ፖስት ያደርጋል ማለት ነው። ይሄንን ደግሞ እኛን ለማሳየት እንደ ቻለንጅ የመጣውም ነገር ይታወቃል። ሌላ ደግሞ አዶናይን ቮት የተደረገበትና የተበለጠበት መንገድ ወይንም ክሬቲቪቲው የእሱ ምንድን ነው ካለን አዶናይ በየቦታው በሚሄድበት ሰዓት ለበዓላት ላይ ወላይታ ሲሄድ፣ ትግራይ ሲሄድ፣ ተመልሶ ሬቻን ሲያከብር በነበረበት ሰዓት ዛሬ ላይ ቦት ያደረጉ ሰዎችን እየሰበሰበ እንደነበረ መታወቅ አለበት። ስለዚህ አንዳንድ ሰዎች አዋርዱን ማነው እየነቀፉና ትክክል ያልሆነ ግምት እየተሰጠ የመጣበት መንገዱ ትክክል አይደለም። አዋርድ አዘጋጆቹ የሚሰሩ ሰዎች እንዲበረታቱ ከሆነ ያዘጋጁት ወደዲህ የተዘጋጀው ካታጎሪ ላይ ሰው እስከሆነ ቦት የሚያደርገው ማሽን እስካልሆነ ሌላ ሌላ እንቅስቃሴዎቹ ይሄ ተገዝተው ምናምን የሚደረጉ ቦቲንጎቹ እንዳለ ሆኖ እንደዚህ ከሆነ የመጣበት መንገድ አዶናይ ይገባል። አዶናይ ደግሞ ሌላ ነገር የምንሰራ ካልን እቺ ልጅ እንደምታቋት ነፃነት የተባለች የሆነ ሰዓት ላይ አሪፍ ድምፅ አላት ተብሎ እየተወራ የነበረች እስከ መታፈሪያ ከሄደች በኋላ ግን በአንዳንድ ነገር ስታክ አርጋ ቆማ የነበረችን ልጅ እስከዚያ ሄዶ ቦታው ላይ ሰፈር ላይ ፈልጎ አግኝቶ አሁንም ልረዳት ወይም የሆነ ነገር ሊያግዛት ቃል ገብቶ እንትን ያላት ነው። ስለዚህ አሁን በድራማው ዩቲ አንደኛ ብትሆንም በዚህ ሰዓት ግን ለሀገር የሚያስፈልገው ወይንም ሳውንድ ሰፖርት እያደረገ ያለው ማን ነው ብለን ስናስብ አዶናይ አንደኛ ያደርጋል። በዚህ መንገድ ግን በጓደኝነትና ቀድሞ ቲክቶክን የተቀላቀሉ ወይንም እዚሁ አንድ ሀገር አንድ ሰፈር ሆኖ በላይ በምን በመተዋወቅ ብዙዎቹ ለዩቲ እያደረጉ ያሉ እንቅስቃሴም ሆነ ይሄ በላይ ሲወራ የነበረ ነገር ላይ ትንሽ ሰብአዊነት የጎደለበት እና ማለት ፍትሃዊ በሆነ መንገድ ያላስባችሁበት መንገድ ይመስላል። እኔ እንደራሴ እንደ እንትኔ እንደ ፓሽን እኔም ከክሪኤተር ውስጥ ስለሚገኝ ክሪኤት ስለማደርግ የአርት ሰው ነኝ ብዬ ራሴን ስለማስብ የዩቲ እያንዳንዷ እንቅስቃሴዋ ላይ እያንዳንዷ ቪዲዮ ላይ ብትገቡ የኔ ኮመንት በማለት በጣም እንትን የምል ኮመንት የምጽፍና በጣም ይከታተላት ነበር። ዘንድሮ መኪናውን በቃ ልትበላ ነው። እስከ ዛሬ ፈጣሪ እስከ ዛሬን ልክ ሰዓት ነው ስል የነበርኩት ነው። ግን ይሄ ማለት ደግሞ የአዶናይን አመጣጥና አዶናይን የሚከለክል አይደለም። ባይሆን አንድ አዲስ ነገር አለ ያልነገርኳቸው። አሁን ግን ዩቲናስ በሀገር ደረጃ አንድ አዋርድ የሚዘጋጅ አለና እና በዛ አዋርድ በክሬቲቪቲ ታጭታለች። ሁላችንም አሁን ይሄንን የቢዋይዲን የመኪናውን አዋርድ ለአዶናይ እንተውና እኛ ደግሞ እስኪ እዛ አገር ወክላ በምትሳተፍበት በዛው እንትን ላይ ቦቲንጉ ላይ ቦት እያደረገን ሀገርንም ራሷንም ከፍ እንድታደርግ ማድረግ እንችላለን። ከዚህ ጋር ተያይዞ ሁለት ደስ የሚሉ ነገሮችን አይቻል። አንደኛው የዩቲናስ ፋን የሆኑ ሰዎች ተሰብስበው ዩቲናስን ሰርፕራይዝ ለማድረግ የታሰበበትን መንገድ በኤደን ለገሰ በኩል ስተላለፍ አይቻለሁ። ያ በጣም አፕሪሺት የማደርገው ነገር ነው። በጣም ደስ የሚል ነገር ነው። አንድ እኔም የምሳተፍበት ነገር ነው። እዛ ውስጥ መገኘት ይቻላል። ሌላ ደግሞ ዩቲብ የሚያሳዝን መልኩ እኔ እንድመረጥ ቪዲዮ ልትሰሩ ያሰባችሁ ሰዎች ተው፣ እስከሆነ ስራችሁ አመሰግናለሁ። ተው ቢቻል ራስን ባገል ደስ ይለኛል። ምክንያቱም በግቶኛል። የምትወዱት ሰው እየመራ ባለ ሰዓት የሚደረጉ ኮመንቶች እንትን ይሰብሩኛል ስትል ተናግዳለች። በእርግጥ የአዶናይ አድናቂ ወይም አዶናይን ቦት የምታደርጉ ሰዎች አዶናይን መምረጥ ማለት ዩቲናስን መጥላት ማለት እንዳልሆነ ታስቦ ለዩቲናስ ትክክል ያልሆነ ይሄ ኔጌቲቭ የሆነ ኮመንት ባት ኮምቱ ባይ። ምክንያቱም ዩቲናስ አዶናይ ከመሀል ሰብሮ ገብቶ ይህን ሁሉ ፍቅር አሳይቶ ከዚ ይህንን ሁሉ ፍቅር ያግኝ እንጂ ዩቲናስ በሀገር ደረጃ የምትወደድና ምርጥ ቲክቶከር ነች። ምርጥ ክሪኤቲቪቲ ያላት ልጅ ናት። ስለዚህ እሷ ኮንተንት ክሬተር ነች። ስለዚህ እሷ ጉብዝና ሳይካድ ነገር ግን ካታጎሪው የሚያሳየው የዓመቱን ምርጥ ቲክቶከር እንጂ የዓመቱን ምርጥ ኮንተንት ክሪተር ስላልሆነ የዓመቱ ምርጥ ቲክቶከር የዚህ ዓመት አዶናይ ሆኗል። ይሄንን ደግሞ እኛ ብቻ ሳይሆን ወይ እኛ የምንለው ወይንም እሱ እንዲመረጥ የፈለጉ ሰዎች ያሉት ሳይሆን ቲክቶክ ራሱ ቢጠየቅ ልመልስ የሚችለው የዚህ ዓመት ምርጥ ብዙ ፎሎር ያመጣ ብዙ ላይክ ያለው ብዙ ቪዲዮ ጫነ እንኳን ብሎ እንደ መስፈርት ቢያመጣ አዶናይ ከፊት አለ። ስለዚህ አዶናይ በዚህ መልኩ ነው የተመረጠው እና አዶናይን ስለምትወዱ ዩቲናስ ላይ ያልሆነ ነገር ባይባል አሪፍ ነው። እናም በስተመጨረሻ ሌላችሁ የሚፈልገው ዩቲናስ ሌላ የምትመርጥበትና ዩቲናስን ቦት የምናደርግበት ሌላ ቻንስ የሆነ ነገር በአገር አቀፍ ስለመጣላት እዛ ላይ ቦት አድርገን ብንክሳት፣ ሁለተኛ ሀሳብ ደግሞ የደን ለገሰ ባለችው ሀሳብ ላይ ፋኖቹ ተሰብስቦ የሆነ ነገር በመስጠት ፍቅሩን ፍቅራችን ቢያሳዩት ሜቢ አሁን ላይ በሚጻፉ ኮመንቶች ቅስሟ ተሰብሯልና ልጠገን ይችላል። ከዛ ውጪ ግን እውነት ሌላ ነገር ሳይሆን አዶናይ የዚህ አመት ቲክቶክ አዋርድ የሚገባው ብቸኛው ሰው ነው የሚገባው ብቸኛው ሰው ነው፣ ምክንያቱም በጣም ብዙ ነገር ስለሰራ። ማለት ከዚህ አንፃር አዶናይ ይገባዋል። በተለያዩ ካታጎሪ ሊሸለሙ ያሉ ሰዎች ዝቅ ብለን አላየንም። በሙሴ ሰለሞንና በብሩክኒውስ መሃልም ያሉ ነገሮች አሉ። በእርግጥ ነገሮችን ሰው ወደ ሃይማኖት ወደምን ወደምን እየወሰደ ቢሆንም ወደ ዋናው ሀሳባችን ስንመለስ አዶናይ አዋርዱ ይገባል። ዩቲናስ ግን ሌላ አዋርድ ስለተዘጋጀላት እዛ ላይ ቦት እናደርጋለን። ዩቲናስ ራሷ ከዚህ በኋላ እኔን ቦት አታርጉኝ በቃኝ ስትል ተናግራለች። የተወደዳችሁ ይህ መረጃ ከተመቻችሁ ላይክ ኮመንት ላይ ገብታችሁ ደግሞ ስለ አዶናይ ስለ ዩቲናስ የፈለጋችሁት ነገር ጻፉ። ቤቱን ሰብስክራይብ ሳታደርጉ ደግሞ እያያችሁ ያላችሁ የእናንተ ሰብስክራይብ ነውና የሚያጽናናኝ የሚያበረታኝ፣ ሰብስክራይቧን ጠቅ ታደርጋላችሁ። እወዳችኋለሁ። በዚህ ሰዓት አዶናይ 120 ልገባ ትንሽ ቀርቷል። ቦቲንጉ ዩቲናስ 78000 ምናምን ላይ ነች። ስለዚህ ወደ ሃምሳ ሺህ የሚጠጋ ጋፕ ነው ያለው። ስለዚህ ይሄን አመት አዶናይ አልቷል ማለት ነው። ባይ ባይ።